ሄጋይስ ሄይ ጋይስ እንዴት አደራችሁ? ሰላም አደራችሁ። ፊዮሪታ ቲዩብ ነኝ። እንደጠፋ እንደጠፋ አውቃለሁ። አሁን ተመልሻለሁ ማለት ነው። እስኪ ዛሬ አብረን እንውላለን። ገና መነሳቴ ነው። ልጆቼን አባታቸው ነው ዛሬ ትምህርት ቤት የሚያደርስልኝ። ስለዚህ በቀኔ ውስጥ ጊዜን እንዴት እንደማሳልፍ አብረን እንውላለን ማለት ነው። ዳይ፣ ወደ ውሎ። ፀሐዩ ደስ አትልም? እኔ በነገራችሁ ላይ የመስኮቱ ይሄ ብርሃን እንዲህ ሲገባ ደስ ይለኛል። መስመር መስመሩ መስኮዲ፣ ልክፈት ግሪንነቱ ፀሐይ ቤት ደስ ፀሐይ እኮ ስትወጣ በቃ ቀሜ ነው የሚበረው። ከዛ ቶይሌት እንገባለን ማለት ነው። ፊቴን ይታጠብ። ጂም የሰራውባቸው ቁምጣዎች ምናምን አጥቢያቸው በጣም ስለምፈልጋቸው እዚህ ሰቀልኳቸው። ፊቴን እታጠባለሁ። የምጠቀመው ይህን ክሊንዘር ነው። በጣም ብጉር ያስቸግረኛል። ብጉር በቃ የግሌ ነው ነው የምላችሁ። የግሌ የምጠቀመው ላሮች ቦሳይ በሕክምና መልክም የሚታዘዝ ሜዲኬትድ ነው። ስለዚህ ብጉር ለሚያስቸግራችሁ በጣም አሪፍ አማራጭ ነው። ላሮች ቦሳይ እንድትጠቀሙ ሪከመንድ እንዳደረጋለሁ። ዋሽ ዋሽ ደግሞ እንደ ጄልነቱ አይደለም። አረፋው በጣም ደስ ይላል፣ ብዙ ነው። እኔ በደንብ አድርጎ እንዲያጸዳልኝ ምን አደርጋለሁ መሰላችሁ? በብሩሽ ነው የምታጠበው፣ በደንብ እንዲያጸዳልኝ ዴድ ስኪኑን ምን ምንን እንዲያነሳ በዚችኛው ብሩሽ። አንዳንዴ በጣም ሻካራ ሲሆንብኝ በቃ ደስ ካላለኝ በዚህ ብሩሽ ነው የምታጠበው፣ አሊያም ደግሞ በዚህኛው እንደዚህ በጀርባው ገልብጬ። ዛሬ እንደዚህ ነው የምታጠበው። በዚህ ነው የማደርቀው ፊቴን። አለቀብኝ፣ ትንሽ ነው የቀረው። አዘዣለሁኝ ምክንያቱም በፊት በነጭ ፎጣ ነበረ ፊቴ ነው የማደርገው። ግን ነጭ ፎጣው ላይ ራሱ ዴድ ስኪን ምናምን ምናምን ይቀራል። ስለዚህ እቺን አንዴ ተጠቅማችሁ ትጥሉት ትጥሉታላችሁ። በጣም አሪፍ ነው፣ ጠንካራ ነው። በቃ አንዴ ተጠቅማችሁ ነው የምትጥሉት። የምጠቀመው ኤሲኦ ቶነር ነው። ከስዊድን ነው፣ ህቴ የገዛችልኝ እስካሁን ድረስ አላለቀም። ደግሞ ኤክስፐርት ድን ማያደርግ ገና ነው ቀኑ እና ኤሲዮ በጣም ነው የተስማማኝ። በፊት በጥጥ አድርጌ ነበር የምጠርገው፣ አሁን ግን ተው። ምክንያቱም አንደኛ ጥጡ ብዙ ፕሮዳክቱን ይወስዳል፣ ሁለተኛ በእጃችሁ አቀቡ የሚል ሪኮመንዴሽን አየሁኝ። ከዛ ድምድም ድምድም አድርጉት ይላል። እንደዚህ ደርማቶሎጂስት ነው ሲናገር ያየሁትኝ። እንደዚህ ፊታችሁን እንደዚህ ድምድም ድምድም አድርጉት። እንዲህ ቀጥሎ፣ ቶነሬ ትንሽ ሲደርቅ የምጠቀመው ምንድነው? በፊት ኦርዲናሪ ሴረም ነበር የምጠቀመው። አሁን ግን ቀየረ ያለው ምክንያቱም ዲስከለሬሽን አለኝ። ይሄ ፊቴ ላይ እዚህ ጋር ሌላ፣ እዚህ ጋር ሌላ፣ እዚህ ጋር ሌላ ዝንጉርጉር ነው ፊቴ እና ይሄ ዲስከለሬሽን ኮሬክሽን ሴረም ነው። ጉድ ሞሎኪዩል ይባላል። በጣም አሪፍ ሴረም ነው። ይሄን ነው የምጠቀመው። ትንሽ ፊቴ እንትን ይበልና ማለት ነው ሴረምነቱ ቴክናሽን በጣም ወፍራም ነው። ከዛ አይ ክሬም እናደርግና ጸሎቴ እናደርጋለሁ ማለት ነው። ከዛ ጸሎት ከጸለይኩ በኋላ ጁሴን እጠጣለሁ። የጠዋት ዲታክስ ታክስ ጁሴን ፍሬሽ ፊል ፍሬሽ ፊል ፍሬሽ የጸሎት ቦታ እዚ ጋር ነው። ጸሎቴን ጸል ማለት ነው እንችን እንዳል ተዋል ተመላለሰ ማታ ጥቤ እንዳስቀመጥኩት ነው። መጀመሪያ ቃውን ቦታ መልሳለሁ። ከዛም በኋላ ማታ ቂጣ ነበር ምጣዴን መልሳለሁ። ቂቤ እናቴ ከኢትዮጵያ ከኪሎ በላይ እየላከችልኝ በቃ እምጣ የሆነ ቅቤ ማለት ነው። ላብድ እንዴት እንደሚጣፍጥ እሱን በቃ የገልብጭ ነበር ትላንትና እሱን አነሳለው ማለት ነው። ይኸውላችሁ እንደውም ከመጣ ጀምሮ ከላስቲኩ ላይ እየፈተው ስለተጠቀምኩበት ነው እንጂ ሙሉ ነበረ። ይኸውላችሁ እግዚአብሔር ስጥልኝ የኔ እናት ብያለሁ። አታ፣ ጋጀብኩት ታ አልተበላም። እንደ ቡና ቁርስም ልናደርገው እንችላለን። አሁን ቶክስጁ እጠጣለሁ። ሁለት አይነት ጁስ ነው ሰርች የማስቀምጠው። አንደኛው ግሪን ጁስ ነው፣ አንደኛው ደግሞ ኦሬንጅ አፕል እና ቢትሩት ካለ ቢትሩት ብትጨምሩበት ጥሩ ነው። ለዛሬ ግን እኔ ግሪን ጁስ እንጠጣለሁ። የሶስት ቀን የአራት ቀን ስለሆነ ማዘጋጀው ያን በረዶ ቤት ውስጥ አይቆይም። ከዛ በኋላ ምን ጨምርበታለሁ መሰላችሁ? ይሄ ግሪንስ አያችሁ፣ ግሪንስ የሌለው ነገር የለም። እንደምታዩት ከአስር ነገር በላይ አለው አታክልትና ፍራፍሬ ድብልቅ ነው። ፍሌክስ ሲድም አለው ተልባ እና አንድ ስኩፕ አደረግበታለሁ አንድ ከዛ አብሬ ፈጫዋለሁ። ግሪን ጁስ ሬዲ ነው። ግሪን ጁስ ይሄን ግሪን ጁስ በእውነት መጠጣት አለባችሁ። ያለው ስፒናች፣ ኩከምበር ግሪን አፕል፣ አረንጓዴ ወይን ተጨምሮበት አላችሁ። ከዛ ይህንን ፓውደር ማለት ነው። ቼርስ። ልነግራችሁ አልችልም። ይሄ ማለት በጣም በቃ ኢነርጂ ነው የሚሰጠኝ ኢነርጂ በአንዴ አያችሁ። ገና ስጠጣው ማለት ነው በቃ ሰውነቴ እንትን ይለኛል። ለምጄዋለሁ። በጣም ነው የለመድኩት ግሪን ጁስ፣ የተለያዩ ዲታክሳች በጣም ነው በቃ የለመድኩት እና ገና ስቀምሰው ከምላሴ ላይ በቃ የሚሰማኝን ስሜት ልነግራቸኋችን። ሲቀጥል ደግሞ ገታችንን ክሊንዝ ያደርግልናል። ኮንስቲፔሽን ካለ ድርቀት ካለ ይከላከልልናል። ሜታቦሊዝማችንን ያፋጥናል። በእውነት ነው የምላችሁ ድርቀት ካለ ምንም ይከላከላል። የሆድ መነፋት ምናምን ካለ ይቀንሳል። በጣም አሪፍ ነው። ፊታችንንም ያጠራልናል። ይሄን ጁስ ለአንድ ነገር ብቻ ታርግ ታርገን አይደለም የምንጠጣው ለብዙ ነገር ይጠቅማል። ከዚህ ቀጥሎ ቁርስ ከዚህ ቀጥሎ ቁርስ ይንበላለሁኝ ዛሬ ልበላ ያሰብኩት ዮገርት ቦል ነው። እሱን ከበላው በኋላ የማይቀረው ቡና ይቀጥላል ማለት ነው። ከዛ ወጣለሁ። አሁን ሰዓቱ ሁለት ሰዓት ተኩል ነው። ቁርስ እንብላ። ዮገርት ቦል ነው የምበላው። ትንሽ ማራረግበት አለው። ዮገርት፣ ሙዝ፣ ግራኖላ አለው። በጣም የምወደው ፋቨራይት የሆነ ቁርሴ ነው። ማራረግበት አለሁ። ስለዚህ ጥሩ ነው። ለአንጀትና ለጨጓራ ይመከራል። ይህ የምትበሉ መልካም ነው። እንብላ። ቡና ደርሷል። ቡና እንቀዳለን። ባህሌ መቷል፣ ቁርስ በልቷል፣ ቡና ሰጥኋለሁ። አሊብ ሰዓት ላይ ደረሰ ቡና ላይ ስለዚህ ወይኔ፣ እሱን እየጠጣ ነው እያልኩ እያሰብኩ ነበር። ኤኒዌይስ ኢትስ ካሚንግ ኦልሬዲ፣ ከች ብሏል። ስለዚህ ጨስ ላድርግለት እና ደስ እንዲለም እየጠጣለን ማለት ነው። የምጠጣው ሲኒ በምንሊክ ሲኒ ነው የምጠጣው። ይታያቸዋል ጓደኛዬ ናት፣ ከኢትዮጵያ ላከችልኝ። አሪፍ ሴኒ ነው። እቺ ስረከቦት አልተመቸቻችሁ? ዋው እኔ እእንዴት እንደተመቸችኝ ልነግራችሁ አልችልም። እንዴት እንደተመቸች ሸክላ ናት። አጠመ ተመስገን ጌታዬ። ሰላም አውለ። አያችሁት የዶሮ አይን የመሰለ ቡና። በእውነት ነው የምላችሁ ከጧት ሞመንቶቼ ውስጥ እንደ ቡና ሳቴ የሚያስደስተኝለ በእውነት ነው የምላችሁ መልካም ቡና። አስተያየት ስጠኝ፣ ጠጣና ምን አይነት ቡና እንዳተለው። የራሴ ቡና ካሉነ፣ ሰበን ለበን ብትሉ ስታርባክስ ብትሉ አያረካኝም፣ አያረካኝም። አሁን ልብሴን ልቀያየር ማለት ነው። ቀይር ይሄን ዲኦድራንት ነው የምጠቀመው። በጣም ነው ደስ የሚለኝ ኦልድ ስፓይስ የወንዶች ነው ምናምን ይላሉ፣ እኔ ምን አገባኝ። ዋናው ከተስማማኝ የሚፈለገው እሱ አደለም። ሳኒ ደይ ነው ዛሬ እና በጣም ይሞቃል። ምንቀረ ሽቶ ሽቶ ይቀረናል። ባሌ ለበርዝዴ የገዛልኝ ሽቶ በጣም ደስ ነው የሚለው ሽታው። ስሙ አንበሬ ሳፍሮን ይባላል። በጣም አሪፍ ሽቶ ነው። በአካራሮች በሉት በቃ። ራሱ አየሩ ዛሬ ዝናባማ ነው። በቃ ምንም አማራጭ የለም። መሄድ ነው ይሻለው የማስፈጸመው የልጆች ጉዳይ አሁን ሲዝኑ በጣም ደስ ይላል፣ ግሪን ነውና። ከዛ ጉዳይን ጨርሼ ከወጣ በኋላ ጓደኛ ለአንድ ጉዳይ እንደገና ቀጥሪያታለው። የምንሄድበት ቢሮ አለ። እዛ ጉዳያችንን ካስፈጸምን በኋላ ከጨረስን በኋላ ወደ እኔ ቤት ሄደን ምሳም በላለን። ነገር ኳችሁ፣ ጓደኛዬ ላገኛት ነው ብያችሁ ነበር። አሁን አግኝቻታለሁ። አሁን የሆነ ቦታ ልንሄድ ነው። እዛ ጨርሰን ደግሞ ቤት ገብተን ምሳ እንበላለን። ከዛ ተመልሰን እንወጣለን። ብዙ ምን ሰራው ስራ አለ። ቢዚ ቢዚ ነው ያ። እዚህ ነው የምንገባው። የሄድንበትን ጉዳይ ጨርሰናል። ሁሉም ነገር ተሳክቶልናል። ጓደኛ ጋራ ወደ ቤት ተመልሰን ገብተናል። ምሳ ሰዓት ነው አሁን። ምን የመሰለ ምሳ አቀራርበናል ማለት ነው፣ እንበላለን። ቆንጆ ምሳን ያቀራረብ ነው። ሳላድም አለ፣ ወጥም አለ፣ ቤስ ቬጅቴብልም አለ። ደስ ይላል። እባኩት የተከበሩ ያንሱ። ይኸውላችሁ፣ እንደገና ደግሞ ሁለተኛ ቡና ፈላው። ጓደኛ ቡና አፊልኝ ብላኝ፣ እሷ ደሞ ፋ ያለ ቡና ነው ቆንጆ። እንዴ ነው ቡናው? እንዴ ታዲያ። ያበደ ቡና ብላለች። ጾም ቡና ብላኛለች። አመሰግናለሁ። እንጠጣ። ይህን ይመስል ነበር ውሎዬ። ቭሎግ ማየት የምትወዱ ፈታ እንዳላችሁበት አልጠራጠርም። የግማሽ ቀን ውሎዬን አሳይቻችኋለሁ። ፊዮሪታ ቲዩብን ሰብስክራይብ ያላደረጋችሁ አዲስ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑ። አሪፍ አሪፍ ነገሮችን ይዤ ወደ እናንተ እቀርባለሁ። እስካሁንም ደግሞ በርቺ ጎበዝ እያላችሁ የምታበረታቱኝ ውድ የዩቲዩብ ቤተሰቦች እጅግ በጣም አድርጌ አመሰግናለሁ። ቪዲዮ ቶሎ ቶሎ እንዲደርሳችሁ የደውሏን ምልክት መጫናችሁን እንዳትረሱ ባይ